ሰላም ጤና ይስጠልን የተከበራችሁ የጉራጌ ኒውስ ኔትወርክ ተከታታዮች የሰዓቱን ዜና እንጀምርም የጉራጌ ኒውስ ኔትወርክ አዳዲስ እና ወቅታዊ ዜናዎች በጄኔን በሁሉም አማራጮች በቴሌግራም በፌስቡክ በቲክታክ እና በዩቲዩብ ለአድማጭ ተከታታዮች ይደርሳሉ። ሁሉም በነዚህ አማራጮች ዜናዎቻችን እንዲከታተሉ ባክሮት እየጠየቅን ወደ ዛሬው ዜናዎችን አልፋለን። ሁላችሁም ሆኑ ቀዳንኩን ጠቅላይ ሚኒስትር አብይ አህመድ የተወካዮች ምክር ቤት አባላት ላነሱት የተለያዩ ጥያቄዎች ምላሽና ማብራሪያ ሰጥቷል። የምክር ቤት አባላት በየዘርፉ የሚስተዋሉ ጉድለቶችና ስኬቶች እንዲሁም የአገሪቱ ፖለቲካዊ ፈተናዎችን በተመለከተ የተለያዩ ጥያቄዎች አንስተዋል። ኢትዮጵያ መንግስት በአማራና በኦሮሚያ ክልሎች ጨምሮ በሀገሪቱ አሁንም ድረስ ቀጥሎ ላሉ ግጭቶች ከኃይል አማራጭ ባሻገር ለሰላማዊ መፍትሄ እንዲሰራም ጠይቀዋል። ከባለፈው ዓመት ጀምሮ የተከናወኑ የመንግስት ክንዋኔዎች በዝርዝር በማንሳት በዚህ ዓመት የታቀዱ ስራዎች በተለይም ከሪፎርም ማግስት ጀምሮ የተከናወኑ ፈተናና መልካም ጎኖች ያሉት ጠቅላይ ሚኒስትሩ ለተወካዮች ምክር ቤት አብራርቷል። መንግስት የዋጋ ንረቱን ለማረጋጋት 440 ቢሊዮን ብር ድጎማ እንዳደረገና ከዚህም ውስጥ 160 ቢሊዮን ብር የሚሆነው ለደሞዝ ጭማሪ ድጎማ የተደረገ መሆኑን ተናግሯል። ለሴፍትኔት ለነዳጅና ለማዳበሪያ ከፍተኛ ድጎማ የተደረገላቸው ዘርፍ መሆኑን ገልጿል። በዚህም የጥቅምት ወር ዋጋ ንረት ወደ 117 እንደወረደ ይህም ከሪፎርሙ ዘመን ጀምሮ ትንሹ የዋጋ ንረት ሆኖ መመዝገቡንም ተናግሯል። በቀጣይ መንግስት አንድ ነጥብ አምስት ሚሊዮን መኖሪያ ቤቶች እንደሚገነባና ይህም ለኑሮ ውድነቱ መቀነስ ከፍተኛ አስተዋጽኦ ያደርጋል ብሏል። ጠቅላይ ሚኒስትሩ በዚህ ዓመት የተጀመሩና የሚጀምሩ ፕሮጀክትም በዝርዝር አንስተዋል። ማዳበሪያ ፋብሪካና የቢሾፍቱ አየር ማረፊያ ጉዳይ በዋናነትም ጠቅሷል። በሰላም ጉዳይ መንግስት ከየትኛው አካካል ለመነጋገር ዝግጁ መሆኑና የትግራይ ጦርነት ያወደመውን መንግስት በመገንባት ለሰላም ያለውን ዝግጁነት አሳይቷል። ነገር ግን በታጣቂዎች በኩል አሁንም ዝግጁነት የለም፣ በኃይል መንግስቱ መጣል አይቻልም ሲሉ ምላሽ ሰጥቷል። ሸለቆ ውስጥ ከመሽለክለክ ውጪ በጦርነት መንግስት መጣል አይቻልም ሲሉም ለታጣቂዎቹ ወርፏቸዋል። ሀገሪቱን የያዘችውን ሰባተኛው የምርጫ ቅድም ያለምንም እንከን ይደረጋል። ጥቂት ታጣቂዎች የሚሉት ከንቱ ፉከራ የመንግስት እቅድ አያስቆምም ብለዋል። በደል የተፈጸመበት የኢትዮጵያ የብሔራዊ ጥቅምና የባህር በር የማግኘት ፍላጎት ምክንያታዊና በቂ ምላሽ የያዘ አይደለም። ስለሆነም ፍላጎታችን በሰላማዊ መንገድ እናሳካለን፣ ካልሆነም ገፍተው ወደ ጦርነት ካስገቡንም ማንም አያስቆመንም በማለት ኢትዮጵያ የባህር በር ፍላጎቷን ታሳካለች ብሏል። በ2032 የኢትዮጵያ ኢኮኖሚ ቢያንስ ከአፍሪካ ሁለተኛ ኢኮኖሚ ይሆናል ሲሉ የተናገሩ ጠቅላይ ሚኒስትሩ በ2036 የኢትዮጵያ ኢኮኖሚ ከአፍሪካ የመጀመሪያው ይሆናል ሲሉም ተናግረዋል። ይህም እናሳካለን፣ ማንም ሊያስቆመን አይችልም ሲሉም አብራርተዋል። ንብ ኢንተርናሽናል ባንክ አክሲዮን ማኅበር በተጠናቀቀ 2017 በጀት ዓመት ከግብር በፊት የ2.9 ቢሊዮን ብር ከፍተኛ ኪሳራ ማስተናገዱን በይፋ አስታወቀም። ባንኩ ይህ ኪሳራ የደረሰው የባንኩ መደበኛ ሥራ በመበላሸቱ ሳይሆን መንግሥት የውጭ ምንዛሬ ገበያዎችን በማዋሃድ ባደረገው የፖሊሲ ለውጥ ምክንያት በሂሳብ አያያዝ ላይ በተከሰተ ትልቅ የ4.4 ቢሊዮን ብር የውጭ ምንዛሪ ኪሳራ ምክንያት መሆኑን ገልጿል። ይህ የፋይናንስ ውጤት የባንኩ ጠቅላላ ሀብ 28 በመቶ የቀነሰ ሲሆን ለባለ አክሲዮኖቹ የትርፍ ክፍል እንደማይከፋፈልም በይፋ አረጋግጧል። የባንኩ አመታዊ ሪፖርት እንደሚያመለክተው ኪሳራው ሙሉ በሙሉ የተከሰተው በቀድሞው የባንኩ አስተዳደር በጣም ዝቅተኛ በሆነ ምንዛሬ ዋጋ ተገብቶ ለረጅም ጊዜ በውጭ ምንዛሬ ተመዝግበው የቆዩ ዕዳዎችንና ግዴታዎችን ለመክፈል መገደዱን ነው። የወቅቱ የገንዘብ ፖሊሲ ለውጥ የውጭ ምንዛሬ ዋጋ ከመጀመሪያው ውል ከጥፍ በላይ እንዲጨምር በማድረጉ ባንኩ ዕዳዎቹን በአዲሱ ከፍተኛ የምንዛሪ መጠን እንዲከፍል መገደዱንም አስታውቋል። ባንኩ ከብሔራዊ ባንክ ውስጥ የነበረውን 5.85 ቢሊዮን ብር ብድር ከወለዱ ከ6.58.4 ሚሊዮን ብር ጋር በሙሉ መክፈል መቻሉን ከሪፖርቱ ለመረዳት ተችሏል። በሌላ በኩል ባንኩ እንዳስታወቀው ገቢው በ4.6 በመቶ ጨምሮ 11.3 ቢሊዮን ብር የደረሰ ሲሆን፣ ተቀማጭ ገንዘብ በ14 በመቶ አድጎ 51.3 ቢሊዮን ብር መድረሱንም አመላክቷል። የኢትዮጵያ ብሔራዊ ምርጫ ቦርድ በምርጫ ጣቢያ ደረጃ ያለው የጸጥታ ሁኔታዎችን የሚከታተልበት የቅድመ ማስጠንቀቂያ ስርዓት ለመዘርጋት ጥናት እያካሄደ መሆኑ አስታወቀም። ቦርዱ ከፖለቲካ ፓርቲዎች ጋር ባካሄደው ስብሰባ የአገሪቱ የጸጥታ ሁኔታን በተመለከተ ስጋቶች መንጸባረቃቸውን የገለጹት የቦርድ ዋና ሰብሳቢ ሚላት ወርቅ ሆኖም ምርጫው ይራዘማል የሚል ነገር እንደሌለ መታወቅ አለበትም ብለዋል። ይህንን ያሉት ቦርዱ በረቂቅ የምርጫ ጊዜ ሰሌዳ ከሲቪል ማህበረሰብ ድርጅቶችና መገናኛ ብዙሀን የተውጣጡ ተሳታፊዎች ጋር ምክክር ባደረጉበት ወቅት ነው። በሀገሪቱ ያለው የጸጥታና ደህንነት ችግሮች ጨምሮ በርካታ ጥያቄዎች በሲቪል ማህበረሰብ ድርጅት ተወካዮች ተሰንዝሯል። ተሳታፊዎች ጥያቄውን ያቀረቡት ጸጥታና ደህንነትን ካልተረጋገጠ ማንም ወደ ቦታዎቹ ሄዶ የመራጮችን ትምህርት ለመስጠት አይችልም በሚል አሳቤ እንደሆነም አብራርቷል። ለጥያቄዎቹ ምላሽ የሰጡት የቦርዱ ዋና ሰብሳቢ ሜላት ወርቅ መስሪያ ቤታቸው የምርጫ ክልሎችን የጸጥታ ሁኔታ አስመልክቶ መረጃዎችን ከክልሎች እንደሚቀበል አስረድቷል። በምርጫ ጣቢያ ደረጃ የሚኖሩ የጸጥታ ሁኔታዎችን በተመለከተ ደግሞ ቦርዱ ሪፖርት የሚያገኝበትን ስርዓት ለመዘርጋት ጥናት እያደረገ እንደሚገኝም ገልጿል። የመንግስት ሰራተኞችን በግዴታ የብልጽግና ፓርቲ አባል የማድረግ ተግባር በአስቸኳይ ይቁም ሲል ኢዜማ አሳስብ። ኢዜማ ፖለቲካ ማለት ማህበረሰብን ወደተሻለ ቦታ ለማድረስ እንደ መሳሪያ የምንጠቀምበት ሲሆን የፖለቲካ ፓርቲ ማለት ማህበረሰቡን ወደዚህ ቦታ ለማድረስ ተመሳሳይ ምልከታ ያላቸው ዜጎች የሚያደራጁት ህጋዊ አካል ነው። ፓርቲዎች አባላት መመልመል፣ መዋቅራቸውን በሰው ኃይል ይሁን በቁሳቁስ ማጠናከርና በፖለቲካ ገበያ የሚያቀርቡትን አማራጭ ሀሳብ መሸጥ መደበኛ ተግባራቸው ነው። ይህ ሲፈጸም ግን የዜጎች ዲሞክራሲያዊ መብቶች በፍጹም ጥያቄ ውስጥ በማያስገባ እንዲሁም በፖለቲካ ምህዳር ላይ ለፍክክር የሚቀርቡ ተወዳዳሪዎች ላይ አድላዊነት በማያነግስ መልኩ መሆን የለበትም። ገዢው ፓርቲ ከምርጫ 2013 አስቀድሞ ከነበረው የመጀመሪያዎቹ የለውጥ ዓመታት በስተቀር ከፍተኛ ተደራሽነት ያላቸው የመገናኛ ብዙሀን ጠፍሮ መያዝ በመንግስት መዋቅር ውስጥ የፓርቲ ሴል ስብሰባዎችን ጨምሮ ሌሎች የፓርቲ ስራዎችን በመንግስት ሀብት መጠቀምና የመሳሰሉትን በመፈጸም መንግስትና ፓርቲ ሊያያሉ የሚለው መርህ ላይ በቂ ግንዛቤ እንደሌለው እያሳየ ይገኛል። ከቅርብ ጊዜያት ወዲህ ደግሞ የመንግስት ሰራተኞችን ያለ ፍላጎታቸው የተለያዩ ተጽዕኖዎችን በመጠቀም አባል እንዲሆኑ ጫና እያሳደረ መሆኑን ያገኘናቸው መረጃዎች ያሳያሉ ብሏል። ፓርቲው ይህ ተግባር ገዢው ፓርቲ ሀሳቡን ሽጦ ቅቡልነት የማግኘት እድሉ ላይ በራስ መተማመን የሌለው መሆኑን የመንግስት ኃላፊነት የተሰጣቸው የፓርቲው አመራሮች ስልጣን ያላግባብ እንደሚጠቀመው ከማሳየቱ ባሻገር ከዚህ ቀደም ይተችበት የነበረው በዝቅተኛ የኑሮ ደረጃ የሚገኙ ዜጎችን በተመሳሳይ ጫና ውስጥ በመክተትና አባል በማድረግ የአባልነት ቁጡን ከፍ ማድረጉን ለማመን የሚያስችል ሆኖ እናገኘዋለን። ፓርቲው ሐሳቤን ለመፈጸም ጥራት ያለው አባል ይጎለኛል የሚል ግምገማዎች እንዳሉት የሚታወቅ ሲሆን ይህንን ለመፍታትም ይሁን በሌላ ምክንያት የሚያደርጋቸው መሰል ተግባሮች ግን በዜጎች ዲሞክራሲያዊ መብቶች ላይ የሚፈጸም ዋጋ መሆን እንደሌለበት ሊታወቅ ይገባል ብሏል። ኢዜማም ይህ የመንግስት ተግባር በዋነኝነት አስቸጋሪ ሆኖ ያለውን የገዢው ፓርቲና መንግስት አንድና ያው የመሆን ጉዳይ የበለጠ የሚያጠናክር ሲሆን በተጨማሪም ፓርቲው በተደጋጋሚ ገዛለታለሁ የሚለው ይህ ሀገሪቱን የበላይ ህግ ወይም ህገ መንግስቱን ሌሎች ሀገራችን የተቀበልቻቸው ዓለም አቀፍና አህጉር አቀፍ ድንጋጌዎችን መጨፍለቁን ለቁን ለህግ የበላይነት ያለውን ምልከታ ጥያቄ ምልክት ውስጥ የሚከት ይሆናል ሲል ኢዜማ በመግለጫው አብራርቷል። በድሬዳዋ ሶማሊያ ክልልና ምስራቅ ሀረርጌ ሲንቀሳቀሱ የነበሩ 43 የኦነግ ሸኔ አባላት መገደላቸው ተገለጸ። የምስራቅ ኢትዮጵያ ጥምር የጸጥታ ግብረ ኃይል በድሬዳዋ በሶማሊያ ክልልና በምስራቅ ሐረርጌ አዋሳኝ አካባቢዎች ላይ ምሽግ በማድረግ ከመስከረም 19 ጀምሮ ተሸሽጎ በመግባት ሲንቀሳቀሱ የነበሩ አማራሮችን ጨምሮ 43 የኦነግ ሸኔ ቡድን አባላት ሙሉ በሙሉ ተደምሷል ሲል አስታወቀ። ጥምር የጸጥታ ግብረ ኃይሉን ወክለው የድሬዳዋ ፖሊስ ጠቅላይ መመሪያ ዋና አዛዥ ኮሚሽነር አለም ሙግራ መግለጫ ሰጥቷል። ወነክሽና የሽብር ቡድን በምዕራብ ሐረርጌ በኩል አቋርጦ በኤረርና ኩርሶ ጀርባ በማድረግ ወደ ድሬዳዋ የገጠር አካባቢዎች ገብቶ እንደነበር አስታውሰዋል። ቡድኑ በአስተዳደሩና በአጎራባች ክልሎች በመሰረተ ልማት ብሎም ኢንዱስትሪዎች ላይ ጥቃት ማድረስ እና የብሔር ግጭት ማስነሳት ተቀዳሚ ዓላማው መሆኑንም አመላክቷል። በዚህም ሰባት ንዑሳንን በህብረት ያቀፈው የምስራቅ ኢትዮጵያ ጥምር የጸጥታ ልዩ ግብረ ኃይል ከመስከረም ወር ጀምሮ ባደረገው ልዩ ኦፕሬሽን የኦነግ ሸኔ የሽብር ቡድን በመክበብ እርምጃ ወስዷል ያሉት ኮሚሽነሩም በተከፈተው ጥቃትም 43 ያህል የሽብር ቡድኑ አባላት ላይ እርምጃ መወሰዱን አረጋግጧል። የተከበራችሁ ውድ የጉራጌ ኒውስ ኔትወርክ ተከታታዮች ለሰዓቱ የነበሩን ዜናዎች እነዚህ መስሎ ነበር። ቆይታችሁ ከጂኒን ጋር ስለሆነ እናመሰግናለን ለቃምዚ